የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ታሪክ ነቢዩ ሰለላሁ ዐለይሂ ወሰለም ከተረኳቸው ትርክቶች ውስጥ አንዱ ነው። የአላህ መልእክተኛ ለሰሓቦች ከእነሱ በፊት ስለተፈጠረ አንድ እውነተኛ ታሪክ ይነግሯቸዋል። ታሪኩ እንዲህ ነበር። በድሮ ጊዜ አንድ ንጉሥ ነበር። ለንጉሱም በነገሮች ሁሉ የሚያማክረው ድግምተኛና ጠንቋይ ነበረው። ከቀናት በአንዱ ቀን ጠንቋዩ ወደ ንጉሱ ዘንድ በመምጣት ንጉሥ ሆይ ለአመታት ከጎንህ በመሆን ደከመኝ ሰለቸኝ ሳልል አገልግያለሁ። እናም ደግሞ እኔ ሀገራችን ሰላም እንድትሆንና የአንቱም ንግስና ቀጣይነት ኑሮት ዘመንን እንዲሻገር ታላቅ ምኞት ያለኝ ሰው ነኝ። እንደውም ዛሬ ሌሊት ስለ ንግስናው ሕልም አይቼ ነበር እያለ ሲደሰኩር፣ ንጉሱም በቃህ፣ የአንተን ሕልም ትረካ የምሰማበት ጊዜ የለኝም። የመጣህበትን ጉዳይ ተናግረህ ውጣ በማለት አምባረቀበት። ጠንቋዩም እሺ ጌታዬ እድሜም በሙሉ በታማኝነት አገልግዬ እዚህ ደረጃ ላይ ደርሻለሁ። አሁን ላይ ሽምግልና እድሜ ላይ ነኝ፣ እርጅናም እየተጫጫነኝ ነው። እናም እኔ ስሞት በእኔ የሚተካ ሰው ያስፈልጋል። ስለዚህ ጥንቁልና የእኔ የማስተምረው ወጣት ሰጥታችሁኝ ማስተማር እፈልጋለሁ አለ። ንጉሱም ለአማካሪው የጠንቋዩን ንግግር እንዴት ታየዋለህ? በማለት አማከረው። አማካሪውም በጠንቋዩ ሀሳብ መስማማቱን ለንጉሱ ገለጸለት። ንጉሱ በአማካሪው ሀሳብ በመስማማት ለጠንቋዩ አዋቂ የሆነ ልጅ አምጥቼ እሰጥህና ታስተምረዋለህ፣ ሽማግሌው ድግምተኛ ሲል ቀለደበት። ጠንቋዩም የንጉሱን መሳለቅ እንደ ሽልማት በመቁጠር አመስግኖ ከቤተ መንግስት ወጣ። ወጣቱ ልጅ የሚሰጠውን የጥንቆላ ትምህርት በደንብ በመከታተል በጣም ጎበዝ ተማሪ ለመሆን በቃ። በዚህም ተግባሩ አስተማሪው እጅግ በጣም አደነቀው፣ ወደደውም። መምህሩ ከማድነቁም ባሻገር የሚቀርህ ነገር አለ። ትክክለኛ ደጋሚ ለመሆን ከፈለግ፣ እሱም ማስተካከል አለብህ፣ ሲል ማስጠንቀቂያ ያዘለ ምክር መከረው። በጭራሽ ለሰዎች እንዳትታመን፣ ሰዎችም እንዲፈሩህ አድርግ። በአካባቢያቸው ባለፍክ ጊዜ እንዲርበተበቱ አድርጋቸው። ያኔ ጥንቆላ ይሳካልሃል። የዛሬውን ትምህርት ጨርሰናል፣ ነገ በጧት እንድትመጣ ብሎ ተሰነባበቱ። ወጣቱ ልጅም ጠንቋዩ በሚነግረው እና አድርግ በሚለው ነገሮች እየተወዛገበ ወደ ቤቱ አመራ። ወጣቱ ልጅ የጠንቋዩ አስተምህሮት ምንም አልተዋጠለትም። ሰዎች የሚጠሉኝና የሚፈሩኝ እንደሆን ለምን ይመክረኛል? ይህን ትምህርት መማር ማቆም ሳይኖርብኝ አይቀርም እያለ ከነፍሱ ጋር ይሟገታል። አንዴ ደግሞ የዚህን ትምህርት መጨረሻ ማየት አለብኝ እያለ ሲብሰለሰል በድንገት ከበስተኋላው የሆነን ድምፅ ይሰማል። ወደ ድምፁም እየቀረበ ሲመጣ ሰምቷቸው የማያውቁ የተዋቡ ቃላቶች ከሰው አንደበት ሲፈልቁ ይሰማል። ድምፁን ወደ ሰማበት አቅጣጫ እያፈላለገ ሲጠጋ በድንጋይ እየተከበበ ቤት ውስጥ አንድ የአላህ ባሪያ አላህን እየተማጸነ ነበር። በቃላቶቹ ተመስጦ ሳያስበው ድንጋዩን የበለጥ ሲጠጋው የሰውየው ቤት ድንጋዩ እናድበታል። በዚህን ጊዜ ወጣቱ ልጅ በድንጋጤ ከአካባቢው ይሰወራል። በቀጣዩ ቀን ጧት ወጣቱ ልጅ ወደ መደበኛ ትምህርቱ ሲመለስ ማታ የሰማቸውን ቃላቶች ድጋሜ ለመስማት ሲሞክር ያ የአላህ ባሪያ ቤት ውስጥ አልነበረም። ድንገት ከውጭ ድርስ ሲልበታል፣ ሰውየው እዚህ ምን ትሰራለህ? ምን ጠፍቶሃል? ሲል ጠየቀው። ልጁን በድንጋጤ ውስጥ ሆኖ ምንም አልጠፋኝም፣ ይቅርታ፣ እኔ ድግምት ተማሪ ነኝ፣ የምመላለሰውን በዚህ መንገድ ነው። እናም ትናንት ንግግሮችን ሳዳምጥ ነበር፣ ተመችተውኛል ይለዋል ንግግሮች የከተመችሁማ እንግባና ላስተምርህ ሲለው፣ ወጣቱም ልጅ አያልችልም፣ አስተማሪ በጣም ጨካኝ ነው፣ ከአረፈድኩ ይገርፈኛል ሲል የፍርሃት መልስ መለሰ። በዚህን ጊዜ አላህን ተገጁ ሰውዬ ለወጣቱ እንዲህ ይለዋል፣ እኔ ጋር ቆይተህ አስተማሪ የት ቆየህ ሲልህ ቤተሰቦችን ስራ እያገዝኩ ነበር በል፣ ቤተሰቦች ደግሞ ለምን ቆየህ ሲሉህ አስተማሪ አስቆይቶኝ ነው በላቸው። ወጣቱ ልጅም ትንሽ አቅማማና ከዚያም በኋላ ተስማምቶ እዚህም እዚያም እያለ ከሁለቱም ለመማር ይወስናል። ወጣቱ ልጅ እዚህም እዚያም እያለ ሲማር የሁለቱ ትምህርት ተጋጨበት። የየትኛው ነው ትክክሉ? ግራ ገባው። ከዕለታት በአንድ ቀን አንድ እንስሳት ወደ ከተማይቱ በመውጣት ሰዎችን ያስቸግራል። ወጣቱም እንዳጋጠሚ በዛ መንገድ ሲያልፍ ሰዎች ከእንስሳው ለማምለጥ ሲሯሯጡ ይመለከታል። በዚህን ጊዜ ወጣቱ ልጅ ድግምተኛው ነው ትክክሉ አስተማሪ ወይስ ይሄ አላህን የሚገዛው ሰውዬ እያለ የሚያስቸግረውን የአእምሮ ጥያቄ ዛሬ መልሱን ማወቅ አለብኝ በማለት ወሰነ። ከዚያም ድንጋይ በማንሳት ጌታ ሆይ፣ ይህ አንተን የሚገዛው ሰውዬ ከጠንቋዩ ይበልጥ አንተ ዘንድ ተወዳጅ ከሆነ በዚህ ድንጋይ ይህንን እንስሳ ግደልና ሰዎች በሰላም ይለፉ ብሎ ድንጋዩን ወደ እንስሳው ወረወረው። የተወረወረችውን ድንጋይ ኢላማዋን ሳትሰት አስቸጋሪው እንስሳት ላይ አረፈች፣ ገደለውም። በዚህን ጊዜ ሰዎች ተደሰቱ። ለወጣቱ ልጅ ረጅም ዕድሜ በመመኘት መንገዳቸውን ቀጠሉ። ወጣቱም ልጅ የአላህ ባሪያ ወደ ሆነው ሰው በመሄድ የሆነውን ሁሉ ነገረው። አላህን ፈሪውም ሰውዬ ልጄ ሆይ፣ አንተ ወደፊት ትልቅ ደረጃ ትደርሳለ፣ ብዙ ፈተና የሚገጥምሃል። ያኔ ታዲያ አደራ ወደ እኔ እንዳትጠቁም ብሎ አስጠነቀቀው። ወጣቱ ልጅ አላህን የሚገዛው ሰውዬ እንዳለው ትልቅ ደረጃ ደረሰ። በሽተኞችን መፈወስ ቻለ። አይን የሌላቸውን ሰዎች አይን እንዲያገኙ ራሰበራ የሆኑ ሰዎችን ደግሞ የጸጉር ባለቤት እንዲሆኑ ማድረግ ቻለ። ወጣቱ ልጅ በማህበረሰቡ ውስጥ ገኖ መታየትና ተወዳጅነቱ ከጊዜ ወደ ጊዜ እየጨመረ መጣ። ይህ ዜናም ለማየት የተሳነው የንጉሱ አማካሪ ዘንድ ደረሰ። የንጉሱ አማካሪም ወደ ወጣቱ ልጅ በመሄድ ይህንን አይኔን ግለጥልኝ፣ ከዚህ ችግር ካወጣኸኝ ብዙ ገንዘብ እንሰጥሃለሁ ሲል ቃል ገባለት። ወጣቱ ልጅም እኔ ማንንም የማዳን አቅም የለኝም፣ የሚያድነው አንድ አላህ ብቻ ነው። በአላህ እመን፣ እዚያም ዶ አደርግልሃለሁ አላህ ያድንሃል፣ በማለት ወደ ኢስላም ጥሪ ያደረገለት። አማካሪውም የአይኑን ብርሃን መመለሱን በመጓጓት በአላህ አንድነት በማመን ከአይን ብርሃን ቀድሞ በኢስላም ብርሃን ተዋበ። ወጣቱም ልጅ ዱዓ አደረገለትና አይኑ ወደ ቀድሞ ብርሃኑ ተመልሳ ማየት ጀመረ። በሁለት ብርሃኖች አጊጦ ወደ ቤተ መንግሥት በመሄድ ከንጉሱ ጋር የመቀማመጥ መደበኛ ሥራውን ቀጠለ። ንጉሱም የአማካሪውን አይን ማየት በተመለከተ ጊዜ እንዴት ልታይ ቻልክ? አይንህን ማን መለሰልህ? በማለት በጥያቄ አፋጠጠው። አማካሪውም አይኔን የመለሰልኝ ጌታ ያላህ ነው ሲል መለሰ። ንጉሱም አላህ ነው ያልከው? ከእኔ ሌላ ጌታ አለህ ማለት ነው በማለት ተቆጣ። አማካሪውም አላህ የኔ የሚያንተም ጌታ ነው ሲል ደግሞ መለሰለት። ንጉሱም ንዴቱ እየገነፈለ ይህን ንግግር ከየት አመጣኸው? ወጣቱ ልጅ ነው አይደል? እያለ ሲጮህ ቤተ መንግሥቱ በጩኸት ተቀጣጠለ። በዚህን ጊዜ ንጉሱ አማካሪውን በወታደሮቹ ማሰቃየት ጀመረ። የወጣቱን ልጅ አድራሻ አምጣ፣ ካልሆነ ደግሞ ገድልሃለሁ በማለት ስቃዩን አበዛበት። ስቃይ መቋቋም ያቃተው የንጉሱ አማካሪ በመጨረሻም ወጣቱ ልጅ ያለበትን ቦታ ጠቆመ። በዚህን ጊዜ ወታደሮቹ ወጣቱን ልጅ ለማምጣት የተሰጣቸውን ምልክት ይዘው ወደ እርሱ ተጓዙ። ወታደሮቹም ወደ ወጣቱ ልጅ በመሄድ ካለበት ይዘው ለንጉሱ ዘንድ እያሰቃዩ አመጡ። የንጉሱን ስቃይ መቋቋም ስላልቻለ ይህንን ትምህርት ያስተማረውን ሰው ጠቆመ። አላህን ፈሪው ሰውዬ ከዚህ በፊት ወጣቱን ፈተናዎች ይደርሱብሃል፣ ያኔ ወደ እኔ እንዳትጠቁም ብሎ ያስጠነቀቀው ቢሆንም የፈራው አልቀረምና በወታደሮቹ ተይዞ ወደ ንጉሱ ዘንድ ቀረበ። ንጉሱም የእርሱ አማካሪ የሆነውን አቀማማጩን ከሃይማኖት ተመለስ በማለት ጠየቀው። አማካሪውም በእምነቱ ጸና። በዚህን ጊዜ ንጉሱ አማካሪውን አናቱን በመጋዝ ለሁለት ከፈለው። ንጉሱ በመቀጠልም የአላህ ባሪያ የሆነውን ሰውዬ ከሃይማኖት ተመለስ አለው። ሰውየውም በጭራሽ አለው። እሱንም እንደ አማካሪው በመጋዝ ለሁለት አናቱን ከፈለው። የወጣቱ ልጅ ተራም ደረሰ። እሱንም ከሃይማኖት ተመለስ ተባለ። ወጣቱ ልጅም በጭራሽ አለ። በዚህን ጊዜ ይህን ልጅ እንዲህ እንዲህ የሚባል ተራራ ላይ ውሰዱት፣ ከተራራው ጫፍ ላይ እንደደረሳችሁም ከሃይማኖት ተመለስ በሉት፣ እምቢ ካለ ከተራራው ጫፍ ገፍትራችሁ ጣሉት አላቸው። ወታደሮቹም እንድታዘዙት ወጣቱን ልጅ ወደ ተራራው ይዘው ወጡ። ከተራራው ጫፍም እንደደረሱ ከሃይማኖቱ እንዲመለስ ጠየቁት። ልጁም በጭራሽ አላቸው። በዚህን ጊዜ ከተራራው ላይ ሊጥሉ ሲዘጋጁ ወጣቱ ልጅ አላህ ሆይ በነዚህ ሰዎች ላይ አንተ ሁነኝ ሲል ዱዓ አደረገ። በዚህን ጊዜ ዱአው ተቀባይነትን በማግኘቷ ተራራው ተንቀጥቅጦ ይዘውት የሄዱት ወታደሮቹ ከተራራው ላይ ወድቀው ሞቱ። ወጣቱ ልጅ ወታደሮቹን ከዚያ ተራራ ላይ ጥሎ በኢማንና በድፍረት በተሞላ ልቡ ወደ ንጉሱ ተመልሶ መጣ። ንጉሱም በጣም ተገረመ። ወታደሮቹስ? ብሎ ጠየቀው። በእነርሱ ላይ አላህ በቃኝ ብሎ መለሰለት። በዚህን ጊዜ ንጉሱ በጣም ተናደደ። ወታደሮቹን በመጥራት ሌላ እንቅጣት አዘጋጀለት። ለወታደሮቹም በጀልባ አድርጋችሁ ሩቅ ወደሆነ ባህሩ ሰዱት፣ ከባህሩ መሃል ላይም እንደደረሳችሁ ከሃይማኖቱ እንዲመለስ ንገሩት፣ እምቢ ካለ ባህሩ መሃል ላይ ጥላችሁት ነው ሲላዘዘ ወታደሮቹም እንደታዘዙት ወጣቱ ልጅ በጀልባ አድርገው ወደ ባህሩ ይዘውት ሄዱ። ከባህሩ መሃል ላይም እንደደረሱ ከሃይማኖቱ እንዲመለስ ጠየቁት። ወጣቱ ልጅ ግን በአቋሙ ጸና። በወታደሮቹም ላይ አላህ ሆይ በእነዚህ ሰዎች ላይ አንተ ሆነኝ ሲል ዱዓ አደረገባቸው። ወዳውም ጀልባይቱ ተገልብጣ ወታደሮቹ ሰምጠው ሞቱ። ወጣቱ ልጅም ለሁለተኛ ጊዜ የተደረገበትን የመግደል ሙከራ በአላህ ፍቃድ ለመትረፍ ቻለ። በአላህ ተአምር የተረፈው ወጣት በድጋሚ ወደ ንጉሱ መጣ። ንጉሱ ደነገጠ። ወታደሮቹስ ብሎ ጠየቀው። እነርሱ ላይ አላህ በቃኝ፣ ሞቱ። እኔ ግን መትረፍ ቻልኳለ። አስከትሎም እኔ የምልህን ካላደረክ እኔም መግደል አትችልም አለው። ንጉሱም ወጣቱን ገድሎ የመገላገል ጥማቱ እያቻኮለው ምንድን ነው እሱ ምን ማድረግ አለብኝ? ሲል ጠየቀው። ወጣቱ ልጅም ንጉስ ሆይ ሰዎችን በአንድ ቦታ ላይ ሰብስብ፣ ከዚያም እኔን ከአንድ ግንድ ላይ ስቀለኝ፣ ከዚያም ቀስትን ይዘህ በህዝቡ ፊት ድምፅህን ከፍ አድርገህ በዚህ ልጅ ጌታ ስም ብለህ ቀስቱን ወደ እኔ ልቀቀው። ይህን ካደረክን የመግደል ትችላለህ አለው። ንጉሱም እንደታዘዘው ሰዎችን በመሰብሰብ በህዝብ መሃል ልጁን ከግንድ ጋር አሰረ። በትእዛዙ መሰረት ሰዎች እያዩት ቀስቱን ከኮረጆ አውጥቶ ከደጋኑ ጋር አያያዘው። በመቀጠልም ድምፁን ከፍ አድርጎ በዚህ ልጅ ጌታ ስም ብሎ ቀስቱን ወደ ወጣቱ ልጅ ለቀቀው። ቀስቱም በወጣቱ ልጅ ደረት ውስጥ ገባ። ወጣቱ ልጅም እጆቹን ደረቱ ላይ እንዳደረገ ይህችን ዓለም ተሰናበተ ሞተም። በዚህን ጊዜ ትዕይንቱን ለማየት የተሰበሰበው ህዝብ በአጠቃላይ በዚህ ልጅ ጌታ አምነናል ሲሉ በአንድ ድምፅ ጮሁ። አመንና ቢረዱ ሁላም አመንና ቢረዱ ሁላም የሚልን ድምፅ አሰሙ። ወጣቱ ልጅ ጥበብ በተሞላበት መልኩ ሰዎችን አስልሞ ወደ መጪው ዓለም ተሻገረ። በዚህን ጊዜ ንጉሱ አበደ። ሲፈራው የነበረው ነገር ተፈጠረ። ህዝቦቹ እንዳለ እስልምናን ተቀበሉ። በዚህን ጊዜ አረመኔው ንጉስ በከተማይቱ ትልቅ የእሳት ጉድጓድ እንዲቆፈር እና የሰለሙትን ሰዎች ከእምነታቸው እንዲመለሱ ካልተመለሱ በእሳት ጉድጓድ ውስጥ እንዲወረወሩ ለወታደሮቹ ትእዛዝ አስተላለፈ። የንጉሱ ትእዛዝ ተፈጸመ። በከተማይቱ የእሳት ጉድጓድ ተቆፈረ። ሙስሊሞች በእሳቱ ዙሪያ ሆነው ከእምነታቸው እንዲመለሱ ካልሆነ ግን በዚህ ጉድጓድ ውስጥ ራሳቸውን እንዲጥሉ ታዘዙ። ኢማናቸው እንደ ብረት የጠነከረው ሙስሊሞች ምንም ሳያቅማሙ ራሳቸውን በእሳት ጉድጓድ ላይ ወረወሩ። በዚህ መሃል አንዲት እናት የሚጠባ ሕፃን ይዛ ወደ ጉድጓዱ ቀረበች። ሕፃኑን ይዛ ለመግባት ግን አንጀቷ አልቻለም፣ ፈራች። በዚህን ጊዜ አላህ ሕፃኑን ልጅ እንዲናገር አዘዘ። ሕፃኑም እናቴ ሆይ አይዞሽ፣ አትፍሪ አንቺ በሐቅ ላይ ነሽ ሲል አጽናናት። በዚህን ጊዜ በደስታ ተሞልታ ሕፃኑን ይዛ ከተጋጋመው ሰዓት ውስጥ ገባች። ታሪኩ እዚህ ላይ ተፈጸመ። ነቢዩ ሰለላሁ ዐለይህ ወሰለምም እውነትን ተናገሩ።